ዲያስፖራ ነው። ቤተሰቦቼ እኔ እንዳገባው አመጡልኝ። እኔ ደግሞ ተማሪ ነኝ፣ ትምህርቴን በጣም እወዳለሁ። ገና ልጅ ነኝ። ስለ ትዳር ምንም አይነት እውቀቱም ፍላጎቱም ምኞቱም ሀሳቡም ኖሮኝ አያውቅም ትላለች። ቤተሰቦቼ ግን እንዳገባ በጣም ፈለጉ። እናም ያመጡት ዲያስፖራ ሰው በጣም ወደዱት፣ እኔም እንዳገባው ፍላጎቴን ሳይሆን የውዴታ ግዴታ አደረጉብኝ። እኔም የቤተሰቦቼን ጉጉትና ፍላጎት ሳቅ ባልወደውም ባልፈልገውም ምናልባት እስኪ ለራሴ እድል ልስጠው ብዬ ትዳር ምንድን ነው እኔ ትዳር ውስጥ ለመግባት ብቁ ነኝ ወይ የሚለውን ነገር ለመገምገም ከራሴ ጋር ቁጭ አልኩኝ። ነገር ግን ራሴ ላይ ባገባውና እሺ ብል እንኳን ከእሱ ጋር ሊያናኑሩኝ የማይችሉ በጣም ብዙ ክፍተቶች እንዳሉብኝ አወቅኩኝ። ነገር ግን ለቤተሰቦቼ በፍጹም ማግባት አልፈልግም፣ ህፃን ልጅ ነኝ፣ ተማሪ ነኝ፣ ብዙ ፍላጎቶች አሉኝ፣ መድረስ ንፈልግባቸው ቦታዎች አሉኝ ብዬ ለረዥም ቀናት ተሟገትኩኝ። ከዛ በኋላ ግን ውዴታዬ ሳይሆን ግዴታዬ እንደሚሆንና ከቤተሰቤ ጋር መቆራረጥ የማልፈልግ ከሆነ ችግር ውስጥ መግባት የማልፈልግ ከሆነ እሱን ማግባቴ ግዴታ መሆኑ ተነገረኝ። የነበረኝ አማራጭ ሁለት ነው። ከኩያ ጓደኞቼ ጋር ቁጭ ብዬ አወራሁበት። ስናወራ አሜሪካ ብትሄጂ ውጭ ሀገር ብትሄጂ ለህልሞችሽም ለሁሉም ነገር የተሻለ ምቹ ነው፣ ህይወትሽም ይለወጣል። እሺ ብለሽ ከሄድሽ በኋላ እዛ የራስሽን ህይወት መጀመር እና በቀላሉ ከሱ መለያየት ትችያለሽ የሚል ሀሳብ ከአንድ ወገን መጣ። እኔም ትክክል መስሎ ተሰማኝ። ከአንድ ወገን ደግሞ ይሄን ማድረጉ ትክክል አይደለም እሱ ቤተሰቦችሽ ስለሆነ እንድታገቢው እያስገደዱሽ ያሉት፣ እሱ አልፈልጋትም እንዲል አድርጊው። እውነታውን ነገሪው። ዘመናዊና የተማረ ሰው ስለሆነ የሰለጠነው ዓለም ላይ የሚኖረ ሰው ስለሆነ ይረዳሻል። ቤተሰቦችሽ በግድ ሊድሮሽ እንደሆነ ነገሪውና እሱ እንደማይፈልገሽ ነግሮ ከዚህ ትዳር ተገላገይ፣ የሚል ሀሳብ መጣ። ሁለቱ ሀሳቦች ለእኔ ከሁለት አንዱ መምረጤ ልክ መስሎ ታየኝ። እናም አንዱን መረጥ ወይ ትላለች የዛሬው ባለ ታሪካችን ውዶቼ። ቤተል ኤጄ ሞል አንደኛ ፎቅ 113 ቁጥር 2 ጋበሉና በጣም የሚያማምሩ አባያዎች፣ ቦርሳዎች፣ ጫማዎች፣ ድሪያ፣ ሂጃብ በጣም ቆንጆ ቆንጆ ዕቃዎች በተመጣጣኝ ዋጋ ይዘንላችሁ ስለመጣን ቀጣይ ኢዳችንንም አሁን ረመዳናችንንም እኛ ጋር መታችሁ እንዲሸምቱ አባያ ድሪያ ሄጃ ቦርሳ ጫማ ሀውለት ጋር ሳታዩ እንዳትገዙ እያልኩኝ ወደ ፕሮግራሜ እመለሳለሁኝ። አድራሻችን ቤተል ተቋማ መስጂድ በወንዶች መግቢያ ዝቅ ብሎ ኤጄ ሞል አንደኛ ፎቅ 113 ቁጥር ነው። ስልክ ቁጥሬንም እዚጋ አስቀምጬላችኋለሁ ደውላችሁ መምጣት ትችላላችሁ። በጥሩ ሁኔታ አስተናግዳችኋለሁ። ወደ ፕሮግራሜ ስመለስ እናም ለእኔ በዛ አስተሳሰቤ ከጓደኞቼ ጋር አውርቼበት ጥሩ ነው የምለውን ውሳኔ ወሰንኩኝ። ዛሬ ወደዚህ ታሪክ አንቺ እንድትናገሪውና ሚዲያ ላይ እንድታወጭ የፈለግኩበት ምክንያት ወንዶች፣ አብሶ ወንዶች ይህን ታሪክ የምትሰሙ ወንዶች በዚህ ጉዳይ ላይ ያላችሁ አመለካከት ምን እንደሆነ እንድትነግሩኝ ስለምፈልግ ነው። በግልጸኝነት ኮመንታችሁን፣ ሀሳባችሁን ግለጹልኝ። ለተወሰኑ ቀናቶች ከተደዋወልን በኋላ በቴክስት እንደዚህ አልኩት። እባክህን እኔ አሁን ላይ ማግባት አልፈልግም፣ ለማግባትም ዝግጁ አይደለሁም፣ ስለ ትዳርም እውቀቱም የለኝም፣ እድሜም አይደለም፣ መማርና መለወጥ እፈልጋለሁ። ቤተሰቦቼ ግን አንተን ማግባቴን የውዴታ ጉዳይ ሳይሆን የግዴታ ጉዳይ አድርገውብኛል። እኔ እንደማልፈልግ ብነግራቸውም ሊቀበሉኝ አልቻሉም። በግድ ማግባት አለብሽ ማግባት አለብሽ የሚል ግዴታን አስቀመጡብኝ። እኔ አልፈልግም ካልኩኝ ከቤት የመውጣት ከነሱ ጋር የመጣላት እጣ ፈንታ ነው የሚገጥመኝ። ነገር ግን አንተ ከአንድ ሳምንት በኋላ እንዳወራንና እንደተገናኘን አስመስለ ከኔ የማግባት ፍላጎት እንደሌለህ አንተ ንገራቸው፣ መማር ስለምፈልግ ነው። ይህን ውለታ ዋልልኝ ብዬ ቴክስት ጻፍኩለት። በጣም አስደንጋጭ መልስን የሰጠኝ ትላለች። ቤተሰቦች በጣም ሰደበኝ አንቺ ራስ ወዳድ ነሽ ባለጌ ነሽ ለሰው ክብር የለሽም እማት ረቢ ነሽ ብሎ እጅግ በጣም በሚያስደነግጥ ሁኔታ ያልጠበኩትን ምላሽ ያልጠበኩትን ስድብ ያልጠበኩትን የዛቻ ናዳ አወረደብኝ በጣም ደነገጥኩኝ ምክንያቱም ከሱ ስድብ እና ዛቻ በላይ ይሄ ጉዳይ ቤተሰቦቼ ጋር መድረሱና ከነሱ ጋር መጣላቴ መቆራረጤ ይገሉኛል ብዬ አስጠንቅቄው ያልማድረጉ አስደነገጠኝ የፈራሁትም አልቀረም። ቤተሰቦቼ ጋር ደረሰ፣ ብዙ ደረጃ ተዳረስን፣ ትዳሩም ቀረ። እኔያውም ማወቅ የፈለግኩት የመጀመሪያውን እርምጃ በወስድ አላህን ፈርቼ ነው እንጂ እችል ነበር። እሺ ብዬው ሄጄ እዛ መጥፋትና የራሴን ትምህርት የራሴን ህይወት መቀጠል እችል ነበር። ጓደኞችም ቤተሰቦችም ነበሩ። ይሄን ማለቴና እሱን ማማከሬ ስህተት ነው ወይ? ሌሎች ወንድሞቼስ ብትሆኑ የእሱ አይነት ምላሽ ነበር የሚኖራችሁ? እኔ እውነት ራስ ወዳድ ሆኜ ነው ወይስ እሱ ስህተት ላይ ነው? ይህንን መልስ ማወቅ ስለፈለግኩኝ ነው። ራስ ወዳድነች ማለቱና እኔን መስደቡ ከቤተሰቦች ጋር ከመጣላቴ በላይ ባሰብኩት ቁጥር ስድቡ በጣም እያንገበገበኝ ስለሆነ ነው። ይህን ነገር እንድትነግሩኝና ልቤ እንዲያርፍ ስለፈለግኩኝ ነው ትላለች። የዛሬ እህቶች እህታችን። በዚህ አጋጣሚ ቤተሰብ ለሴት ልጆቻችን ክብር ይኖረን። እኛ ያላከበርናቸውን ሴት ልጆቻችን የሚያገባቸውም የሚያውቃቸውም አያከብራቸውም። ያለ ፍላጎታቸው አንዳራቸው። ያለ ፍላጎታቸው ጫና ፈጥረን ማይፈልጉት ህይወት ላይ አንጣላቸው ምክንያቱም ማግባት ቀላል ነው። ነገር ግን አግብቶ በደስታ በሰላም መኖርና የተረጋጋ ህይወትን መስርቶ የተረጋጋ ትውልድን ማስቀጠል ሌላ ነገር ነው እና በጣም ብዙ እንደዚህ አይነት ታሪኮች በልጅነታቸው ሴት ልጅ ስትደርስ ቤተሰብ ይፈራል ይጨነቃልና ቶሎ መገላገል ስለሚፈልግ እንደዚህ አይነት ማስገደዶችን እመለከታለሁኝ ና ወላጆች እንደው ብታስቡበት። ሌላ ተመልካቾቻችን፣ እስኪ በጣም የእውነት እያለቀሰች ነው የነገረችኝ። እስቲ ለአሁን ላይ ያለችበት ስሜት ነው እና ምን ትላላችሁ? ሀሳባችሁን ስጧት ለዚች እህታችን። ሼር አድርጉ፣ ፎሎ አድርጉ። ፎሎ ለምድረ አታደረጉት ፎሎ አድርጉ። እንደዚህ አይነት ጥሩ ጥሩ ታሪኮችን ሀሳቦችን ይዤላችሁ እመጣለሁ። ፎሎ አድርጉ። ቪዲዮችን ሼር ሼር፣ ኮፒ ሊንክ አድርጉ። እስከ መጨረሻ የተመለከታችሁ አመሰግናለሁ።